የአህለል ኪታቦችን ስጋ ባለፈው አንስተን ነበርና አህሉል ኪታብ ያረደውን ስጋ መብላት ይፈቀዳል ተብሎ ሲባል እኛ ሀገር ያሉ ክርስቲያኖች አህልል ኪታብ በመባል ይታወቃሉ ወይ? አዎን ከተባለ በሚያርዱበት ጊዜ በስመ አብ ወልድ መንፈስ ቅዱስ አህዱ አምላክ ብለው ነው እና የሚያርዱት። ይሄ አባባል ሽርክ አልተቀላቀለበትም ወይ? ብስሚላ ራማን ራም። እንግዲህ ጠዓሙ አህለል ኪታብ የሚለው አላህ ሱብሃነሁ ወተዓላ አስቀምጦታል እነሱ ነው የሚቀር ነገር አይደለም። የሀገራችን ናቸው አይደለም የሚለው ከምን ተነስተን አይደለም እንደምን ይችላል። እነሳቸው ማነው ምን እያሉ አይደላችሁም ማለት አይቻልም። እንግዲህ አለ ኪታብ የሚባለው ዒሳን ማነው የሚከተሉ እና አይሁዳ በሐዲስ ማን ሲጠቀስ እነዚህ ነው የሚይዘው እነዚህ ያረዱት ማን እንደሚፈቀድ፣ ያው ቁርአን ላይ ተቀምጧል። እዛ ማን በሚያርዱበት ጊዜ የሚሉት ነገር አለ ከአላህ ስም ሌላ ያነሱበት አለ ምናምን የሚለው ጉዳይ ያን ነገር ማን አላህ እያወቀ ነው። ያን ነገር እንግዲህ ይፈቀዳል የሚለውን ነገር ያስቀመጠው ተዚህ በለጠ እኮ ማን ነው እስማ አላህ ማን ነው መነሳት አለበት የሚለው ላይ ማን ነው ወለሞች ያለው ኸላፊ ተውቀማ ነው ረሱ ከሆነ እንጂ አውቆ ከሆነ መተው የለበትም። አይ ጭራሽ ቢተውም ግድ የለም፣ ሱና ነው እንጂ ዋጅብ አይደለም። የታወቀ ስለበስ ነው። በተመለከተ እነሱ ግን መጀመሪያ ማን ነው በአላህ ላይ ማን ያላቸው አቋም ያላቸው ማን ነው ኢሳ ማን ነው የአላህ ልጅ ነው ወይንም አላህ ያ ሁሉ ማን ያለባቸውን አካሎች ነው። እንግዲህ ምግባቸው ይፈቀዳል ብሎ አላህ ያስቀመጠው ነገር ተዛዎች ሌላ ነገር እንዲህ ይሰራሉ። ቀላሉን ነገር ማን ነው ትልቅ አድርገን ትልቁ ነገር ማን ነው እያለ የተፈቀደውን ነገር ባናካብደው የተመረጠ ነው ግን ሀላል ነው የተባለ ነገር የፈለገ ሰው የሚሰራው የፈለገ ማን ነው የሚተወው ነው። እዚህ ቦታ ላይ ማን ነው ይሄን በተደጋጋሚ ጥያቄ ማን ነው ይጠየቃል። እንመለሳለን ግዴታ ነው ብሉ የተባለ መስራ ሰው ማን ነው በዛት በተደጋጋሚ ሲጠየቅ በጣም የሚገርመው ነገር ግዴታ ነው ብሉ እንደተባለ አድርገው የሚያጠ ይሄ ሀላል ነው የተባለው ቁርኣን ነው ያስቀመጠው። ስለዚህ አንይ ሶታ ተተጠራጠረ ታላህ ሰው የውጭ ያለ ነገር ስለሚያነሱበት ምናምን ተተጠራጠረ ደግሞ ማን ነው ዳማሪው ከነው ዲኒል ኢስላም ለሁሉ ሁሉ ሁሉ ነገር እኮ መመሪያ ማን አስቀምጧል። ተተጠራጠረበት ማን ነው መቶ ነው ያለበት። እና ሌላ ደግሞ አማራጭ ነገር ማን ነው ካለ የሙስሊም ምግብ የሙስሊም ምግብ ቤት ማን ነው ባለበት ቦታ ማን ነው ያለ ሰው ወደዚያ ዘም ማን ነው የሚያስገድደው ነገር የለም። ግን ምንም አማራጭ ያለበት አጋጣሚ ላጋጥም ይችላል። በዛን ሰዓት ቢበላ ምንም ችግር የለውም። እንደውም ዝምብሎ ከሆነ ማን ነው ጥርጥሩ ያንን ጥርጥሩን ለማስወገድ ሲባል ማን ነው መብላቱ ነው ጥሩ። አዎ ምክንያቱም ቁርአን ላይ አስተያየት እንደ መስጠት ስለሚሆንበት ሀራም ነው የሚል አመለካከት ካለው መብላቱ ግድ ቢያንስ አንድ ጊዜ መብላት አለበት ራሱን ለመግደል ሲል ነፍሲያውን ለማሸነፍ ያን ነገር ለማረጋገጥ ማለት ነው